ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን፣ ክብር ይስፋ፣ ደህና ነኝ። ኖላዊ ድራማ ክፍል አስራ ክፍል ሰላሳ ሁለት ተለቋለኝ። እንግዲህ ወይዘሮ ሜላት ጓደኛ ደውላላት አላት። የድሮ ጎረቤታቸው እንደሞቱ ለቅሶም ሄዳ ነበረ። ከዛ ወይዘሮ ሜላት እንግዲህ ጓደኛዋን ይዛት ወደ ቤት ትመጣለች። እንግዲህ ወይዘሮ ሜላት ጓደኛ ወደ ቤት ከገቡ በኋላ ቤቱን እንዴት አሳምረሽዋል፣ እባክሽን ስትላት፣ ወይዘሮ ሜላትም ወይ ባዩሽዬ፣ ልክ እንደማታውቂው ተሆኛለሽ አይደለ? እንዴት ትላታለች። ከዛ ባዩሽም ማረኒ፣ እንደዚህ ሆኖ አላየሁትም ሜላትዬ፣ ትላታለች። ከዛ ወይዘሮ ሜላትም እሱስ ልክ ነሽ፣ ለባለፈው በዓል ለበዓል ጊዜ ቀለም አስቀብቸው ነበረ፣ ሶፎንም ቀይሬዋለሁ። እኔ አሁን ተቀመጭ ባዩሽ ትላታለች። ደግሞ አደከምኩሽ ትላታለች። ከዛ እንዲህ በመኪና ድል ያመጣሽ ስትላት እሱማ ነው የሚበላ ነገር ምን ልስራ አለሽ ትላታለች ወይዘሮ ሜላትም። ባዩሽም አንቺ ነሽ እንዴ ምግብ የምትሰሪው እያለቻት ነበረ። ከዛ ወይዘሮ ሜላትም እሱማ ሰራተኛለች ለአንቺ ግን እኔ ነኝ የምሰራልሽ እያለቻት፣ ባዩሽም አንቺ እኮ አትቀልጅ በይ ዝም ብለሽ ያለውን አምጭና እንብላ ትላታለች። ወይዘሮ ሜላትም ሻርቤን የምኝታ ክፍሌ ላስቀምጥ፣ ያችን የምትወቻትን ምግብ ቆንጆ አድርጌ ነው የምሰራልሽ ትላታለች። ባዩሽም ምን ገንፎ ነው ስትል ወይ ሜላትዬ አሁንማ ድ ዝክም ብሎሻል ያለውን አምጭና እንብላ፣ ሌላ ጊዜ ትሰሪልኝ ትላታለች። ከዛም ሜላትን ተነሽና ታጠቢ ብላት ትሄዳለች ወደ መኝታ ክብሏ። እንግዲህ ባዮሽም ወይዘሮ ሚላት ከሄደች በኋላ በሀሳቧ ሶፋ ላይ ቁጭ ብላ፣ ወይ ጉድ! በስኬት ላይ ስኬት መደራረብ እኛ አለን አይደ፣ እኛ አለን እንጂ ወይ ከእግዚአብሔሩ ወይ ከሰይጣኑ ሳንሆን እድሜ ልካችንን እያገገን ያለ ነው እያለች በሀሳቧ ጭልጥ ብላ፣ እንግዲህ ወይዘሮ ሜላትን ቤት አይታ በጣም ትገረማለች። ከዚያ ወይዘሮ ሜላትም ትመጣና ነው እንዴ ባዩሽዬ፣ ምን ነው ተቀምጠሽ ቀረሽ አራፈሽም እንዴ ስት ላት ከዛ እሷም እንግዲህ ከገባችበት ሀሳብ ተወጣና መራቢ ሉሻል ቀላ ደርቦኛል ስትላት እና ተነሽ፣ ታጠቢ እኔ ላቀራር ብላት ወደ ወደ ክችን ትሄዳለች ይ በዚህ እንዳለ እንግዲህ አባ ኖላዊ አሴርን እና የአሴርን ጓደኛ ብዙም ብዙ ስሙ አያዝልኝ እና፣ ፊደል እንግዲህ ሊያስቆጥሯቸው፣ አሁን አእምሯችሁን ሰብሰብ አድርጋችሁ ታዳምጡኛላችሁ ይላል። ከዛ የአሴር ጓደኛ እንዴ ፋዘር፣ ፊደል ሊያስቆጥሩ ነው እንዴ ይላቸዋለኝ። አባ ኖላዊም አዎ፣ ምን ነው ይሉታለኝ። እኔና ጄሮን እኩል እኩል ሙድ ይይዛሉ እንዴ ይላቸዋለኝ። ከዛ አባ ኖላዊም አንተና ሴር ምን ይለያቸዋል ይላቸ

እንግዲህ አሴር ጓደኛውም ከዚህ መሀጊም ጋር እኩል ሊያደርጉኝ ነው። ይህ እኮ ያለማወቁን ጥልቀት ቢያውቁ እድሜ ልኩል ለማወቅ እየተማረ ነው የሚመስለው ሀን እንኳን ለይቶ አያቅም ይላቸዋለኝ። ከዛ አሴርም በንዴት አንተ አትቀልድ ብኝ ሀን አቃታለሁ እይ ያለው ነበረ። አባኖላዊም ይኸው ልህ የኔ ልጅማ መሀጊም አይደለም ይለዋለኝ። አሴርም ከዛ የአሴር ጓደኛ ፋዘር እሱ ፋዘር ሰው ነግረውት ነው እንጂ እውቀት እኮ ወፍ ድልብ እውቀት እኮ ወፍ ድልብ መሐኪም ነው ይላቸዋለኝ። አሴር ምን አሁን አንተ ያችን ትምህርት ተማርሆ ብለ ተምሬ ያለው ብለ ታወራለህ እንዴ ይላል። ከዛ ባኖላ ወይም ለአሴር ጓደኛ የእኔ ልጅ ተምራሃል እንዴ ብለው ይጠይቁታለኝ። እንግዲህ የአሴር ጓደኛም አዎ እድሜ ልኬን ስማር ነው የኖርኩት ይላቸዋለኝ። አሴርም አረፋ ዘር ይህ እኮ ከሶስተኛ ክፍል ነው እስከ ሶስተኛ ክፍል ነው የተማረው። ይህም እኮ በትክክል አልተማረም። ዓመቱን ሙሉ የተመላለሰው ቢቆጠር አንድ ወር አይሞላም። በመስኮት ሲዘል ሲወጣ የከረመ ልጅ እኮ ነው ይላቸዋለኝ። እንግዲህ እየተበሻሸቁ ነበረ። እንግዲህ አባኖላዊ ና የአሴር ደግሞ ጨዋታቸው በጣም ደስ ይላለኝ። እንግዲህ የአሴር ጓደኛም አንተ እንኳን ተሳስተህ በትምህርት ቤት በር አልፈህ እንኳን አታውቅም ተሳስተህ ብታልፍ እንኳን ቤተ ክርስቲያን መስሎህ አማተ በኖ የምታልፈው ይለዋል አሴር ምናልካ አንተ ወንዳይ ጥኒ ይለዋል ይን ከዛ ጓደኛም ታዲያ ባለፈው ስናልፍ ማረሚያ ቤት የሚለውን መስሪያ ቤት ብለህ አላነበብክም እዩት ፋዘር ዝም ብለውም ቢያስተምሩት ድድብ ነው እየጨመረ እንጂ እየቀነሰ አይመጣም ይሉታለኝ። አሴርም አንተ ልጅ ግን በእጅበእጀ ስበ መሆን ፈልግሃል ይለዋለኝ። ከዛ ጓደኛውም ይህን የእጅ በሰው ጨብጧል ያለህ ማን ነው ይለውና ከዛ በቃ እንደ ልጅ እንግዲህ እንትን ይላሉ። እየያዛለሁ ማለት ነው እንደ ጨዋታ። አባ ኖላዊም በሁኔታቸው ፈገግ እያሉ ነበረ።

ለባዩሽ ለወይዘሮ ሜላት ጓደኛ ቡና ታመጣላታለች። ከዛን የምልሽ የኔ ልጅ ሜላት የት ሄዳ ነው ስትላት፣ ሀናም አሉ ስራ እየሰሩ ነው ውስጥ ትላታለች። እንዴ ምን አይነት ስራ ቢሆን ነው እኔን ከዚህ ቁጭ አድርጋ እሷ የምትንጎዳጎደው ጎደው ትላታለች። ከዛ ሀናም ገንፎ እያገነፋች እንደሆነ ስትነግራት፣ እሷ ደግሞ ሰው የሚላትን አትሰማም። አሁን በላን አይደል እንዲህ ትልና ማን ነበር ስምሽ የኔ ልጅ ስትላት፣ ከዛ ሀና ልወዳዊ ይባላለሁ ትላት አለች። ለመሆኑ ሜላት የነገረችኝ እውነቷን ነው ስትላተኝ ሀና ምትዬ የምነገረችውት ማማ ስትላተኝ፣ የእሷ የእሷ ድፍረት ዝም ነው እንጂ የእሷ ድፍረት ዝም ነው እንጂ አፍረት የሚባል ነገር እኮ የላትም። አንቺን የመሰለች ልጅ ሰራተኛ ናት እያለች ትላታለች። ከዛ ሀናም ታዲያ ኮትዬ እውነታቸውን ነውን? የሰራተኛዋ ነኝ ትላታለች። ከዛ እሷም እንግዲህ አንቺን የመሰለች ልጅ ሰራተኛ እንዴት ትሆኛለሽ እያለቻት ነበረ። ከዛ እንግዲህ ሀናም ሰራተኛ እንደሆነ ስትነግራተኝ ምን ችግር አለው ስትላትም፣ ከዛረ ቴልጅ ይህማ አይሆንም፣ አንችን የመሰለ የመሰለ ይሄን የመሰለ ውበት ይዘች እንዴት ነው አንቺ ክችን ለክችን የምትመጠመጪው? ትላታለች ሀናም የት ልሄድ ታዲያ ማማ ትላቸዋለች። ከዛ እሷም እንግዲህ ወጣ ብትኝ ምድር ሀብታም ይከተለች ነበረ ምን ነገር ትላታለች። ሀናም ከዛ ማማ ይቀልዳሉ አይደለ እንዴ? ስትላት እውነቴን ነው እኔም ካሳለፉት አይነት ትላታለች። ከዛ ሆናም ሳይጠጥብ ሳይበርድ ቦት በልቡ ነውን ይጠጥ ብላ እንግዲህ ጥላት ትሄዳለች። ከዛ ወይዘሮ ሜላት እንግዲህ ጓደኛዋን ይዛት ወደ ወደ ምኝታ ክፍሏ እንግዲህ ዛት ከሄደች በኋላ ባዩሽም ቆይ ምን ሊሆን ብለች ነው ልጅቷን ሰራተኛ ደረግሻ ስትላት ወይዘሮ ሜላትም ሰራተኛ ነ ብላ ስትመጣ ነው የምላደርጋት ትላታለች ከዛ ሷም ሜላትየችን የመሰለች ልጅ ሰራተኛ ነ ብላ ስትመጣ አመንሻት ሜላትም ታዲያ ምን ማድረግ ነበረብኝ ሰው እኮ በመልክ አይለካም በዚያ ላይ ሀና እንዴት አይነጥሩ ልጅ መሰለችሽ ከመልክ መልክ ከጸባይ ጸባይ ሁሉንም አሟልቶ የሰጣት ናት በዚያ ላይ የተማረች ናት ትላታለች። ከዛ ባዩሽም የተማረች ከሆነች እንዴት የቤት ሰራተኛ ትሆናለች? ትላታለች። ወይዘሮ ሜላትም ቸግሯት ነው ቸግሯት ነው ስጥላትን ባዩሽም ከዛ ባዩሽም በዚያ ላይ ያገኘችውን ስራ ይህ ነበረ ትላት አለች። እንግዲህ ለባዩሽ የቤት ሰራተኛነት ስራ ነበረ ያገኘችው ስትላት፣ እኔ ደግሞ የስራ ልምዷን አይቼ የምናሴን ሕክምና ክትትል ጨመርኩላት ትላት አለች። ባዩሽም ቆይ አንቺ ሁሉ ነገር ስታደርጊ እኔ የትቼ ነው ትላት አለች። አንቺ ማለሽ እንዴት አልነገርሽኝም? እየራቅችኝ ነው ስል ስትላት ወይዘሮ ሜላት በስንት ነገር በስንት ነገር ላስቸግርሽ፣ በፊት በስንት ነገር ያስቸገርሁሽ አልበቃ ብሎ አሁን ሰራተኛ ቀጠርኩ አልቀጠርኩ እያልኩ ላስቸግርሽ ስትላት፣ ከዛ ባዩሽም እንግዲህ በሀሳቧ ስንት ነገር ስንት ነገር ስትለምኝኝ እንዳልነበረ አሁን የተማረች ሰራተኛ ቀጠርኩ ብለሽ እኔ እኔን ለማስቀናት ነው አይደለ? ብዙ እኔን ለማስቀናት ብለሽ ነው በዚያ ላይ ምኝታ ክፍሏ ወስዳ ልብሷን ምናምን እንድታሳየኝ እኔን ለማስቀናት ነው ብላ ስለ ወይዘሮ ሚላት ስለ ድሮ ህይወቷ ታስባለች። ወይዘሮ ሚላት እንግዲህ በፊት በጣም ቸግሯት ብር አምስት መቶ ብር አበድርኝ እባክሽም ብላ ለምናት ለማናት ያንን ነገር ታስታውሳለች። ወይዘሮ ሜላትን ባዩሽዬ እኔን ጥለሽኝ በሐሳብ ወዴት ሄድሽ እያለቻት ነበረ። በዚህም እንግዲህ የወይዘሮ ሜላት ጓደኛ ወይዘሮ ሜላት ላይ በጣም ቀንታባታለች ማለት ነው። ያው እንግዲህ በፊት እንደነበረችው ስላላገኘቻት አንዳንድ ጊዜ ያለ አይደለም ማደግ ትፈልጋለች፣ ግን ደግሞ እንድትበልጣት አልፈለገችም። እና ስለበለጠቻት በቅናት እንግዲህ ጭርጭር ብላ ነው የሄደችው። ይህ ደግሞ በዚህ እንዳለ እንግዲህ ሀባን ወላዊ አሴርንና ጓደኛውን ፈተና ያዘጋጁላቸውና ፈተናውም ደግሞ እንግዲህ ፈተናውም ደግሞ ፊደል መጻፍ ነበረ። የስማቸውን እስከያታቸው መጻፍ ነበረ። እንግዲህ ከዛ ሽልማት ደግሞ ሙዝ በዳቦ ነበር የሚሰጧቸው። እንደዛ አድርገው እንግዲህ የአሴር ጓደኛ ነበረ አንድ የመለሰ አምና አባ እንግዲህ ለአንድ ለመለሰው ሽልማት ሰጥተውታል። ላይ ሽልማቱንም እንግዲህ በተሰጠው መሰረት ለአሴር አካፍለውታል። ላይ አባ መጀመሪያው ሰውነት ይቀድማል፣ ከዛ እውቀት ስለካፈልከው ሰውነት እንደቀደመ ባታካፍለው ኖሮ በእውነቱ ልታዘብ ነበረ እያሉት ነበረ። እንግዲህ ጓደኛውም ከሱ ጋር ብዙ ነገር አሳልፈናል ወንድም ያደለ እያለ ነበረ እና በዚህ በፈተኑ መሀል እንግዲህ የነበራቸው ቀልድ የሌለ ነበረ። ለዛሬ ይህን ይመስላል።